ዝና እቅዱ እየተሳካለት አይደለም። ሞገስም ሸሽቶ አምልጦታል። ቅድስት ምኞቷ እየተሳካ ነው። ብሩክ የእሷ እሱ የእሱ እንድትሆን አብረው ለመኖር በተመኘችው መሰረት እንግዲህ ነገሮች መስመር እየያዙላት ነው። ማህሌት ከዝና ስርስር ማለቱ እየሰለቻት እየደከማት ነው። ውድና የተከበራችሁ አድማጭ ተመልካቾች እንዴት ናችሁልን? በያላችሁበት ሰላምታ ይድረሳችሁ። በዚህ ሰዓት በዚህ ቪዲዮ ላጋራችሁ የመጣሁት እንግዲህ የምሳሌ ድራማን ነው። እስቲ እንማማር እንወያይ። በድራማው ላይ ምን ተረዳን ምን አስተዋለን የሚለውን አብረን እንድንማማር ፈለግኩኝ። እንዲሁም ደግሞ ይህን ድራማ ላላያችሁ መረጃ እንዲሆናችሁም ጭምር በሚል ነው። ከባለፈው ክፍል ቀጥሎ እንደተመለከትነው አምባገነኑ ስማርቱ ዝና እንግዲህ ሞገስ ያለበት ይኖራል ብሎ ያሰበበትን አካባቢ ደርሶ ያውም ከቅርብ ርቀት ሞገስን አይቶ እንግዲህ ሲከታተለው እንደነበር ሞገስም ራሱ ዝናን አይቶት ራሱን ለማሸሽ እንግዲህ ብዙ ሮጦ ነበር። ሆኖም ዝና መከታተሉን ስላልተወ እናም በአቅራቢያውም ስለደረሰ ያለው እድል እንግዲህ ሞገስ መጋፈጥ ነውና ራሱንም ለመከላከል በያዘው ሽጉጥ ዝናን ለማስፈራራትም ሞክሮ ነበር። አይበገሬው ዝና እንግዲህ ቆርጦ ስለወጣ ከሞትኩ ልሙት ለሉላ ስል መሞት ክብሬ ነው ሲል እንግዲህ ወንድ ልጅ ቆረጠ ሆኗል። እናም ግደለኝ ሲልም ያው ምንም ሳይዝ በእጁ ነገር ግን ሽጉጥ ከያዘው ሰው ጋር እየተወራረደ እየተፎካከረ እየተጠጋው ሊይዘው ባለው ሂደት ያው በዛ ሂደት ደግሞ ሞገስ እሱን ቢመታው ዝናን ቢመታው መልሶ ያው ራሱን ዘብጥያ እንደሚያገኘው ስለሚያውቅ ከሕግ ስለማያመልጥ ራሱ ነፃ ስለማይሆን ያ ደግሞ ከሉላ ስለሚለየው መልሶ ደግሞ ያው ዝና ከተረፈ ደግሞ ሉላን እንደሚወስዳት ስለሚያውቅ ይህን አርቆ በማሰብ እንግዲህ ራሱን ለማዳን እንደገና ሲሸሽ ነበር፣ ሲሮጥ ነበር። ዝናም በኃይል ሲሮጥ ሲከታተለው ነበር። ሞገስም ያው በድንገት ከቤት ስለወጣ ሉላም ታስባለች፣ በመጥፋቴ ልትዘጋ ትችላለች፣ ብቻዋን ናት ሲል እንግዲህ ለእሷም ደውሎ አሳውቆ ነበር እየተከታተሉት እንደሆነ እንዲሁም እንዳታስብ እንዳትወጣም እንድትጠነቀቅም በደንብ ነግሯት ነበር። እናም ደግሞ ለእነ ዳጣም ደውሎ እንዲረዱት ቢችሉ እንዲመጡም ደውሎ ነበር። እናም ዳጣ በጣም አዝናለት ያው በነሱ መከበቡን የዝናን እንግዲህ ሽፍጥና ታውቃለች። ምን ያህል በጭካኔ ተሞላ እንደሆነ ታውቃለች። ያው አሁን ካገኘው እንደማይለቀው ስለሆነ እንግዲህ ስትከን ፍሷን ብሩክ ጋር ሄዳ ለብሩክ ለመናገር ፈልጋ ሄዳ ነበር። ብሩክ ግን እሱ ቅድስት ጋር ሆኖ እንግዲህ ጥሩ ሙድ ላይ ነበሩ። እናም ሞገስ ለእነሱ ካሳወቀ በኋላ ያው ሸሽቶ የሆነ መኪና ውስጥ እንግዲህ ጥልቅ ብሎ ከዛ አካባቢ ርቆ ሄዶ ነበር። ምክንያቱም ያው ዝና ብቻ አይደለም እንግዲህ ሞገስም ስማርት ሆኗል የዝናን ሀሳብ ምን ሊያስብ እንደሚችል ሁሉ ጠንቅቆ እየተረዳ ስለሆነ እንግዲህ ካለፈው ብዙ የተማረ ይመስላል። ስለሆነም ያው ዝና እዛ አካባቢውን ከቦ እንደሚይዝ እንደሚያንዣብብ ስለሚያውቅ ወደዛ አካባቢ ሸሽቶ ቢገባ እንግዲህ መውጫውን ጠብቆ ሊያደባ ሊያጠቃው ስለሚችል አውቆ ያው እርቆ የሄደ አስመስሏል። እስማርቱ ዝና ግን ያው አካባቢው ይህ ነው ሊኖር የሚችለው እዚህ ነው ሉላም እዚሁ ነው አካባቢ ነው የምትኖረው ከዚህ ንቅንቅ አንልም ሲል ነበር። እንግዲህ ለአብረው ለምትሰራው ለማህሌትም እንዳትሄጂ ብሏት ነበር እዚሁ እንድትሆን እንዲሁም ለሌሎቹም ለአጋዦቹም ጭምር ደዋውሎ ጠርቷቸው እንግዲህ አካባቢውን መክበቡን የሚታወስ ነው። እንግዲህ ሆኖም ግን ያው ሞገስ እርቆ ስለሄደ እሱ እንግዲህ ዙሪያውን ቢከብም ያው ለአንድ አፍታ ዞር ማለቱ አይቀርም። እነኛም ደግሞ አብረው ሊሰሩ ያሉት አጋዦችም እንግዲህ ሰልችቷቸው እንደሄዱ በዛም ደግሞ ዝና በጣሙን ተናዶ፣ ያው ሁሉን ነገር የሚወጣው ማህሌት ላይ ነው። እሷ ላይ እየደወለ ሌሊትም ሳይቀር እረፍት እየነሳት ነይም እያላት እሷም ደግሞ ይህ ሁኔታ እንግዲህ ሰልችቷታል። እሷ ቶሎ ውጤት አይታ ቶሎ ጥቅም ወደምታገኘው ነገር ማድላት ነው የእሷ ዓላማ። ነገር ግን ጥቅም እንዲሁ በዋዛ የሚገኝ አይደለም። እናም ብዙ መስዋዕትነት አለ። እሷ ግን መስዋዕትነቱን ጠልታ ጥቅሙን ጥቅሙን ላይ ነው እንግዲህ ፎከስ ያደረገችው ይህንን የተረዳው ዝናም እንግዲህ ጥቅም ጥቅሙን ብቻ አይደለም ሁሉንም ነገር መጋፈጥ ነው እንጂ ጥቅም እንዲሁ ዝም ብሎ አይገኝም፣ እያለ እንግዲህ ልታገኝ ባለው ጥቅምም ሁልጊዜ እንግዲህ መፈክሩ እሱ ነው። ያንንም እያስታወሳት ለዛ ደግሞ አብልጣ እንድትሰራም እያስጠነቀቃት ነበር። በሚገርም ሁኔታ ዝና እንግዲህ ላበላብ ሆኗል፣ ተሯሩጦ ድክም ብሏል። እና ማህሌትም ከሱ ስርስር እየሮጠች እንግዲህ አብራው በመሆን ምንም ልትረዳው አትችልም ምናልባት ሀሳብ በመስጠት እንዲህ ካልሆነ በስተቀር ሆኖም ግን የእሷን አብሮነት እሱን ፈልጓል አብራው እንድትጋፈጥ ራሱ ብቻ ነገሩን እጅ ውስጥ እጁን ነገር ውስጥ መክተት አልፈለገም እሷንም እንግዲህ አብሮ ሊያካትት ፈልጓል እሷ ደግሞ እንግዲህ አልቻለች መሮጥ ሁሉ ያቃታት እንግዲህ በጣም ነው ያሳቀኝ ከኋላ በምትከተለው ያለው ፓርት በጣም ፈኒ ነው ሆኖም ግን ለጥቅም ሰው ምን ያህል እንግዲህ ራሱን አሳልፎ እንደሚሰጥ የእሷ ደግሞ እንግዲህ በጣም የተለየ ነው፣ ከጭካኔ ጋር እንግዲህ ጥቅምንም አብዝቶ ከመውደድ ጋር በጣም በጣም የሚገርም ነው። ሉላ ካሁኑ በሀሳብ በፍርሃት ተውጣ ጭብጥ ብላ ዛው ባለችበት ተቀምጣ በጣሙን እያሰላሰለች ነው። የሞገስ ወጥቶ መቅረት አሳስቧታል። እንዲሁም ደግሞ ዝና እንግዲህ ሊደርስብኝ ይችላል ያለውበትም ሊመጣ ይችላል ስትል እንቅልፍም ነስቷት ረፍትም ነስቷት በጣም ተጨንቃለች። እና ሞገስንም እና እያለችው ነው አቻክሏ እየጠራችሁ ነው። ሞገስ ግን አሁኑኑ ብመጣ ይይዙኛል፣ አንቺም እንዲሁ አተርፊም፣ አድሬ ነገ እመጣለሁ እያለ አበክሮ እንግዲህ እያስጠነቀቀ እየነገራት ነው ምክንያቱም ቀድሞ ስለሚያውቅ ምን ሊያደርግ እንደሚችል ዝና ስለተረዳ አካባቢውን ያው እንደ ሞገስ ሀሳብ ያው ዝናም አልተኛም አላንቀላፋም፣ ዙሪያውን ከቦ እየጠበቀን ያለው ስለሆነም ከዛ ስለማያመልጥ ስለሚያውቅ እንግዲህ ተረጋጊ እችን ጊዜ እናሳልፍ፣ ጨክኝ፣ እንዳትወጪ ከቤት እንዲህ እንዲህ አያላት ነው። እሷ ግን በጨራሽ ና እያለችው ነው እንግዲህ ሊሆን ያለውን አብረን እንጋፈጥ ነው ያው አብራ ብትጋፈጥም እንግዲህ ከዚህ በፊትም ሞገስ አላስጣላትም ከዝና አላስጣላትም። አብረው ቢገኙ አሁንም እንደ ልማዱ ዝና ሞገስን ጥሎት፣ ዘርግቶት፣ መቶት፣ ጎርቶት ሉላን መልሶ ሊወስድ ይችላል። እንግዲህ እዚህ ጋር ሉላ ፈርታ እንደዛ አለች እንጂ ብትረጋጋ እና እንደ ሞገስ ሀሳብ ሉላ እዛው ባለችበት ብትሆን ሞገስም እዛው ሆኖ ይህን ነገር እስኪረጋጋ ዝናም ትቶ እስኪሄድ ድረስ ቢጠብቁ ይሄ የተሻለ ነው። ነገር ግን ሉላ እንግዲህ ና ብላለች ካልሽ እንግዲያውስ መጣለው በሚል ነው እንግዲህ በቀጣይ እሷ እንዳለችው መቶ፣ ከዝና እንግዲህ ያመልጥ ይሆን? ዝና ሳያየው ይቀር ይሆን? ከመጣ እንግዲህ ዝና እዛው የእንዣ በበ ነው እንደሚይዘው ነው እንግዲህ። ይህንን በዚህ ላይ በቀጣይ ነው የምናይ የሚሆነው ብሩክ ለቅድስት ምን ልሆንልሽ? ምን ላድርግልሽ? ውለታሽ በዝቶብኛል። የልጄ መዳን ምክንያት አንቺና ሞገስ ናችሁ። ትልቁን ድርሻ የተወጣችሁት እናንተ ናችሁ። ስለዚህ ለዚህ ውለታ እጅ መንሻ እንደው ምን ይሆን ምን ላድርግልሽ እያለ እየጠየቃት ነው። እሷ ግን ምንም ማድረጉ ቢቀርላትና ቢቀርባትና እሱ የእሷ ቢያረጋት ያኖ ምኞቷ ፍላጎቷ ከወትሮ እንግዲህ ይበልጥ ያንን ነገር ከሱ እየተጠባበቀች ነው። እሱ ደግሞ እንግዲህ ከሷ ይባስ የባሰ ፈሪ ሆኗል። እና በዚህ ሂደት ላይ ሀሳቧ ግን ገብቶታል። ከእሷ እንዲመጣም ይጠብቃል። እሷ ደግሞ ከሱ ካልሆነ እንግዲህ ሸኘኝ እያለችው ነበር። ቁርጥ የሆነ ነገር ስትነግረው የት ነው የምሸኝሽ? ከዚህማ በጭራሽ አልሸኝሽም። እንግዲህ እረፍት ላርግ አልጋ አሁንም አንጥፊ እያላት ነበር እና እንደባለፈው አሁንም አልጋውን አንጥፊ እያለ ገብታ እያነጠፈች እንግዲህ ተከትሎ እዛው ክፍል ገብቶ ነበር። እናም እያወሩ እየተነጋገሩ እየተቀራረቡ ባለው ሂደት እንግዲህ ሊጠጋት ሊስማት ባለው ጊዜ ያው ምሳሌ በሩን ሳታንኳኳ ድንገት ከፍታ የሆነ ጥያቄ ልትጠይቅ ወደ እነሱ አምርታ ነበር። እነሱም እንግዲህ ተደናግጠው ነበረ። እናም የጠየቀችውን ምላሽ ስተዋት እንደገናም ደግሞ እያስቀጠሉት ነበር። እንግዲህ ተሳክቶላቸው አብረው ያው እንደሚሆኑ ነው። ምክንያቱም ቅድስትን ብሩክ ማጣት አይፈልግም፣ እንደው ይወዳታል። ሲጀመር ቆንጆ ነሽ እንዲነሽ እንዲያ እያለ ያው ከጃጅሏል፣ ያስታውቅበታል። ነገር ግን ያው የፈራም ያው ሀሳቡን በግልጽ እንትን ባይልም ከእሷ ይምጣ ብሎ ነው። እሷም ደግሞ የሴት ወግ አለ ከዚህ በላይ እንግዲህ ምን ታርግ? በግልጹ ፍላጎቷን ያንጸባረቀች ነው። እንግዲህ በቃል አውጥታ ፈልግሃለው እንደዚህ ባትልም አክሽኗ ሁሉ የሚናገር ነው። ያው እሱም ደግሞ እንደዛ ፈርቶ በዛ ሂደት እንግዲህ የቁርጥ ሀሳቧን በቃ ሸኘኝ ስትል ያው ወደ ክላስ ገብታ እንድታነጥፍ ምናምን አድርጎ ተከትሎ ገብቶ ከዛ በኋላ እንግዲህ አብረው ጥሩ ጊዜ እንደሚያሳልፉ ነው። እናም ይህ ደግሞ ለምሳሌም ትልቅ ደስታ ነው። ለነዳጣም ለብሩክ ለሞገስም ጭምር ማለት ነው። ለማህሌት ግን ትልቅ መርዶ ነው። ይህ እንግዲህ ይህንን ስትሰማ እብድ ነው የምትለው እንግዲህ። ትበድ የእጇን እሷም እያገኘች ትቀጥላለች። እነሱም ደግሞ እንግዲህ አብረው በመኖር በደስታ ህይወታቸው ይቀጥላል እንግዲህ ይህ ድራማ ፍጻሜው ጥሩ እንደሚሆን ነው የዝና መጨረሻ አያምርም ምክንያቱም እሱም በሉላ ላይ የሰራው ስራ ቀላል አይደለም ግፍ ነው በግፍ ነው የእያኖራት የነበረው ማለት ነው በአጠቃላይ በዚህ ክፍል እየቃኝ ነው ይህንን ይመስላል ስለተከታተላችሁ ከልብ እናመሰግናለን በቀጣይ በሌላ እስከምንገናኝ እንደናሁኑልን ባይ ባይ